ልቤ መርሳት ለመደልኝ ጥርሴ መሳቀን አወቀልኝ በረታሁ ቀለለኝ ችግሬ ይበላለች ሄሉዬ እንዴት ናችሁ? ልኝ ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልል። ለዚህ ቻናላች ሲሆናችሁ ላይክሽር ሰብስክራይብ እያረጋችሁ ነበር የሚሆናችሁ። እንደዛ ሄሉቲ ሄሉዬ ሄሉዋ ሄሉይዬ የኔ ሞዴል የኔ ሞንዳላ ሞዴል የኔ አቋመ መለሎ ማለት ነው። ቲክታክ ላይ ፏፈሽ እያለች ወይኔ ግን እስኪ እንደው የሄሉ ቤተሰቦች ማለት ነው። ሄሉዬ በተለያየ ከለር እንደዛ አይነት ልብስ ትልበስ የምትሉ እንደው በተደጋጋሚ በቃ እንደዛ አይነት ልብስ በጣም ያምርባታል እና በተደጋጋሚ እንደዛ አይነት ልብሶችን ታሰፋ የምትሉ እስኪ እንደው አሳዩኝ፣ እጃችሁን አሳዩኝ፣ ኮሜንት ላይ ማለት ነው። በጣም ያማረኛ አለባበስ ይሄ በሱፍ ማለት ነው። ትናንት እንደነገርኳቸው ባለፈውም በሌላ ከለር ወይን ጠጅ ከለር አሰፍተው በጣም ነበር የሚያምረው። እንደግሞ በነጭ ዋው በጣም ነው የሚሄድባት እሷ። ቁመቷ ረጅም ስለሆነ ሱፍ የእውነት የእውነት ሞዴል ነው የሚያስመስላት፣ በጣም ነው የሚያምርባት። እና ልቤም ከሀሳብ ራቀልኝ፣ ጥርሴም መሳቀን አወቀልኝ እያለች ትገኛለች። እንግዲህ እውነት ነው። አንዳንዴ ልባችሁ በቃ መርሳት ወይም ደግሞ ለብዙ ነገር መጨነቅ ሲያቆም ጥርሳችሁ መሳቀን ይለምድበታል። እና ሁላችንም ብንሆን በተለይ ሴቶችዬ ፈታ በሉ። በቃ ልክ እንደ ሄሉ ኮንፊደንስ ይኑራችሁ። ለምንም ነገር አትጨነቁ። የሚሆነው ይሆናል፣ የሚመጣው ይመጣል፣ የሚሄደው ይሄዳል። በቃ ፈጣሪ በፈቀደልን መልኩ በፈቀደልን መንገድ እንኖራለን መጨነቅ ምናምን አቁሙ በቃ ፈታ በሉ እስኪ ከሄሉዬ ብዙ ነገር የተማራችሁ እኔ ብዙ ነገር ተምሬያለሁ ከሷ በጣም ጀግና ሴት በቃ እንዴት ልበላችሁ በራሷ ምትቆም በራሷ በቃ እቆማለሁ ብላ የምትተማመን ኮንፊደንስ ያላት ሴት ሄሉ ማለት በነገራችን ላይ ይሄን ነገር በተደጋጋሚ ነው የምናገረው ሁሌ ኮንፊደንስ ም እንደሆነች ማነው ኮንፊደንስ እንዳላት ሁሌ ከስራዋ ስለማይ ነውና እንደ ሌላው የማትል መጥሌሎ አሁን ሌሎች ሴቶች ሆኑ ወንዶች ሲከዷቸው ማመጣው ሚዲያ ላይ ሲሉ እናያቸዋለን። መጥተው ያዙ ልቀቁ ሲሉ ማለት ነው። ሄሉ ግን ማለት ነው በቃ አልሆነም አይደለ ባና ተተተከ የኔ ናት የኔ ቆንጆና፣ ለማንኛውም የሚመቻችሁ ጋይሶች ሄሉ የኔ ቆንጆ ኑሪልኝ ምንም ባይን ካሻ ይክፋሽ። ሁሌም ሳቅ፣ በቃ ጥርስ ሺ ሳቅ ስትስቂ ነው እኔ ማየት የምፈልገው። እግዚአብሔር በጣም ደስተኛ ነኝ ይህን ሰሞን አንቺ ደስተኛ ሆነች ስላየው። እሺ እኔ ማር